ጽናት እና ባቤ አብረው እየሄዱ እያሉ ትዝታ ድንገት ስታያቸው የባቤ ይደነግጣል። ከዛም እንግዲህ ጽናት ምን አስደነገጠ ትዝታን፣ የት ነው የምታውቃት ብላ ስትጠይቀው የአባቴ ጓደኛ ነች ሲላት እንግ ካየኋት ብዙ ጊዜ ስለሆነ ነው እኮ እንዴት አታውቃትም ታዲያ? ስምህ ማን ነው ግን አንተ? ሲው የኔ ይላል ማለት ነው። ስሜ ስሜ ብሎ ሮቤል አላት። የአባትህስ ስትል ፅናት ትጠይቀዋለን። እንዳሻው ሮቤል እንዳሻው እባላለሁ ብሎ ስሙን ይቀይርባታል። ግን ደንግጦ መሆኑን ስለተረዳች ምንድን ነገር አለ በመካከላቸው የሚለው ሆኖም ግን እንዳሰብ ነው እኛ መጀመሪያም አንድ ነገር ከትዝታ ይኖረዋል ብለን ስለማናስብ እየተከታተልን እንደምንነግራችሁ ነበር። አሁንም ይህ ባቢ እንግዲህ የትዝታ ወንድም ሆኖ ተገንጧል ማለት ነው። ባቢ ማለት ደግሞ ናሆም ተስፋዬ እንደሆነ እኔ በጥርጣሬ ነግሬያችሁ ነበር። አሁንም ግን ይሄ ስም የዞረውን ንብረት የዞረው በትዝታ ወንድም በባቢ ነው ማለት ነው። እና ይህንን ነገር እንግዲህ ያወቀች ትዝታ እቤት ሂዳ ሰው አባቷን ይህን ልጅ ከዚች ልጅ ተንከሲስ ልጅ እንድታስርቀው እፈልጋለሁ ስትል ትጠይቀዋለች። ሆኖም ግን ፍቅሩ ደግሞ የትዝታ የጽናት እናት ወንድም ሆኖ ተገኝቷል። እና የጽናት እናት ቴክስት እያደረግክ ገንዘብ እንዳታጣ አስገባላት እያለችው የሚሆነውን ነገር እየተከታተለች ትዝታ አሁንም ትገኛለች። እና የትዝታ እናት በምን አይነት መንገድ እንዳደረገቻት በጣም በሚያሳዝን ዛሬ ሁለት እግሯ ሽባ ሆኖ የተቀመጠች ይኸውም እሷ ወደ ቤቷ መታ አንኳኩታ ስትገባ ከጥሩ ህይወቷ ከጥሩ ደስታዋ ያፈናቀለቻትና ኮማማ ገብታ እንግዲህ ከዛ በኋላ ወደ ውጭ ሀገር ጀርመን ወንድም እንዳላት ልትታከም ሄዳ ስትመለስ፣ ግን ትዝታ የግርማን አግብታ እሷን ሙታ ራሷን አንቃ እንደገደለች ተደርጎ ተረቀብራ እንደሆነ በምን አይነት እንዳሳመነቻቸው ባታቅም በዚህ አይነት ሁኔታ የጽናት እናት እንዳገኘች ለእንግዲህ ለ እዚህ ለእሱ አባት አውርተዋለች ማለት ነው። ለባቢ አባት አሰላሙ አሌይኩም ወረህመቱላ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ እያላችሁበት ይብዛልኝ። እንግዲህ ትስታ ዛሬም ቢሆን ነገ፣ መቼም የማታርፍላት ለጽናት የማትተኛ እንደሆነች ያየንበት ነው። እና እባክሽ ውጭልኝ፣ ከህይወቴ እንት እባክህ ወንድ፣ እኔ እንዳንቺ አይነት እህት የለኝም እያላት ነበረ። ግን አንተ እንደ ጽናት ምን ያህል ታውቃለህ ስትል ትዝታት አባቱን ትጠይቀዋለች። ሊሆን ይችላል፣ ግን እኔ ትዝታን አታፍቅራት፣ ነግሬሃለሁኝ፣ ትጎዳሃለች እያለኝ ባቢ ትነግረዋለች። አይመለከትሽም፣ መሰሪ፣ አንቺ በእኔ ህይወት አትግቢ፣ በፍቅሬ እንዳትወርቅ። እኔ ንገርህ ከእኔ የበለጠ ገንዘብ ወዳጅ ናት እሷ ስትል ትነግረዋለች። ከአንቺ እጥፍ የተሻለች ሴት እንደሆነች አግኝቻታለሁ። አይመለከትሽም ሴት እንድታጣራ እንዲነግር እየነገርኩ ነው ይላታል። እንግዲህ የትዝታን እናት ለመጠየቅ ፍቅሩ ሂዶ የእሱን አባት የናሆም ለናሆም ተስፋዬ አባት እንግዲህ ከትዝታ ጋር በምን ተገናኛችሁ ብሎ ስትጠይቃቸው ትንሽ ትንሽ ነው ማስታውሳት። ብቻ ከቤት የመታ እንኳኩታ ስትገባ ና መርፌ ጠቃር ጋር ስትወጋኝ ነው። ከዛ በኋላ ፓላራይዝ እንደሆንኩ ነው የማውቀው። ከዛ በኋላ ምንም ነገር የማውቀው ነገር የለኝም ስትል ትነግረዋለች። እና አሁን ልትረዳኝ ነው የምፈልገው። ገንዘብ ገንዘብ ፈለግከውን ያክል እንደራደራለን። ፋይሉ ላይ ፈርመልኝ ስትለው በፍጹም እኔ ላይ ልጄ ላይ ነው ያለው እሷ ብልጥ ናት ትዝታ ወረቀት እንጂ የሰጠችን ፊርማ እንጂ ያረፈበት ወረቀቱ ከእሷ ጋር ነው ምንም ማድረግ አልችልም እሷ እንደዚህ ታደርጋለች ከእኔ ያቃለ የትዝታን ተንኮል ብላ የጽናት እናትን በጣም አዘነች ፍቅሩም እንግዲህ እየተከታተለ ስለ እሷ አጣራሊ በተባለው መሰረት ነው እንግዲህ እዚህ ቤት ውስጥ ገብቶ ግን ናሆም ተስፋዬን ቤት ቀጥታ አግኝቶት አባቱን ይዞት ወደ ጽናት አባት የመጣው ከዛ ልጁም ደግሞ ጽናትን እናትሽን ታውቂያታለሽ ወይ ብሎ ሲጠይቃት፣ ው እናቴ ነቃተ አባዬም እናቴ የሚዋደዱ ነበረ። ግን ታማን የሞተች ወይ እናቴ ሴት እማየ ስትሞት የሰባት ዓመት ልጅ ነበርኩኝ። ድንገት ግን እናቴ ራሷን አጥፍታ እንደ ሞተች ተነገረኝ። መሞት የሚባለውን ነገር እንኳ አላቀውም ነበር። አባዬ ግን ይህን ሲያጽናናኝ፣ እኛ ወደ እሷ እንሄዳለን እንጂ እሷ ወደ እኛ አትመጣም ነበር ያለኝ እና ይህንን ነበረ ተስፋ አድርጌ ኖርኩት አለች። ከዛ ፍቅረኛ አለሽ ወይ ብሎ ሲጠይቃት ፍቅረኛ ብላ ነው ዝም ያለችው መልስ አልሰጠችው። ስለዚህ አባትሽን እንዳገኘው ፈልጋለሁ አባትሽን ሲላት አባቴን ሌላ ቀን ታየዋለህ ዛሬ ቆይ አለችው። ስለ ታሪኩ እንግዲህ አባቴን ጠይቀው ነበር ያለችው። አባቴን አንድ ቀን ከሆስፒታል መተህ ስትጠይቀው ታሪኩ ሊነግርህ ይችላል አለችው ማለት ነው ለባቢ ትዝታ አሁንም ባልታወቀ አካውንት ውስጥ ገንዘብ ገባላት። ይህ ገንዘብ ያስገባላት ፍቅሩ ነው እንዴ ማን አስገባል? ብላ አንድ ጊዜ ላውራ ብላ እንግዲህ ለቢሌን ጓደኛዋ ገንዘብ እንደገባላት ትነግራታለች። ሆኖም ግን ከማን እንደሆነ በሴት ስም እንደሚገባ ነው። ይህን እያደረገችላት ያለችው እናቷ ናት። ግን ፅናት ምንም ልታቃ አልችልም። እናቷ በልብ ሁሉን ነገር እያደረገነች። ስለዚህ የፅናት እናት ደግሞ እባክህ ፍቅሬ ስለዚህ ተከታተለልኝ እባክህ ተከታትለች ችግሩን ነገር ያምጣልኝ፣ አትተውብኝ፣ ጽናትዬን እያለች ትማጸነዋለች። ባቤ ትዝታ የእንጀራ እናቷ እንደሆነ ጽናት ስትነግረው፣ ቀጥ ብሎ ቤት ሄዶ ትዝታን ውጭልኝ ነበር ያላት። ውጭልኝ ነው የምትለኝ አንተ ልጅ አደግ? እኔኮ ትልቅህ ነኝ። እንዴት ነው ውጭልኝ የምትይኝ? ውጭልኝ አልፈልግሽ ሲል፣ አባዬ ይህንን ገንዘብ ለነ ጽናት ቤተሰቦች መመለስ አለብን። የሰው ገንዘብ ያልሰራንበትን መብላት የለብንም። ምን እያልክ ነው ልጄ? እኔ ነግሬሃለሁኝ። ስለዚህ ምን ግን ቤቱ እንደገና ደግሞ ፍቅሩ ደግሞ ወደ ትዝታ እናት ሂዶ ቤቱ ከትዝታ እጅ እንደወጣ ነበር ነገራት። ይሄ ነገር ደግሞ ለእኛ ጥሩ አጋጣሚ ነው። ከትዝታ ቤቱ ከወጣ እኛ የመደራደር እድል አለን። ስለዚህ ሰውየውን አፈላልግ ባለችው መሰራት ነበር ሰውየውን ያፈላልገው። ትዝታ አልሰሩበትም፣ እኔ ቢሮ ልስራበት ብላ ቀጥ ብላ ቢሮዋ ስትገባ ጽናት ሂዳ ውጭ ስትላት አባትሽ ኮ ሚስት ነኝ እኔ አልወጣም ስትላት፣ ደግሞ ውጪ ይሄ ንብረት ያንቺ አይደለም አላት ማለት ነው። ከዛ በኋላ ትዝታ በጣም የምታፈቅረው ጓደኛ ስላላት ከእሷ እራቅ እያለች አሁንም ትዝታት ደጋግማ ትነግረዋለች። ከዛ በኋላ ፍቅሩ ደግሞ ሰውየውን አምጥቶ ከትዝታ እናት ጋር አገናኝቱ። ከጽናት ይቅርታ ከጽናት እናት ከሰማራዊት በፊት፣ አዲስ አለም እባላለሁ ተስፋዬ አለ። ስለመጣ አመሰግናለሁኝ አለችው። እሺ አለ። እዚህ ድረስ ያስመጣሁ ደግሞ እኔ መምጣት ስለማችል ሁለት እግሬ ሽባ ስለሆነ ነው አለችው የጽናት እናት እና፣ ውይ በጣም ያሳዝናል አለ የናሆም ተስፋዬ አባት። እንዴት ነው አላት። አዎ እኔ ይውልህ በዚህ ነገር ነው እንደዚህ አድርገህ ትዝታ እንደዚህ አድጋኝ የቀረችው ታዘታ በኃይሉ። እኔ በጣም በህይወቴ ደስተኛ ሁኜ በትዳሬ ወኑ ስኖር አንዲት ልጅ ወልጄ ደስተኛ ህይወት ባለሁበት እኔ እነቴን ከመወደው ጓደኛዬና ከመወደው ቤቴና ከሞቀው ቤቴ ትዝታ እያፈናቀለች ናት። ይህን ልነግርህ የመጣው ስለዚህ ተባበረኝ እያለች ደመነችው። ከዛ ገንዘብም የፈለገ እንደራደራለን ሲላት፣ እሺ ፋይሉ ከሷ ነው፣ ፊርማው ከኛ ነው፣ ፈልገን እናመጣለን ብሎ ሲል አጅሪ ደግሞ ቀድማ ሄዳ ለሰውየው ይኸው ልጅህን ፈልግና አምጣና ይፈርምልኝ፣ ስትለው ልጄ የለም፣ አሁን ቀስ በይ፣ ተረጋጊ፣ ቀስ ብለን እናስፈርመዋለን ይላታል። በፍጹም ግን ከዚህ በኋላ ናሆም ተስፋዬ በዛ ፊርማው ላይ አያሰፍርላትም። ለምን? የጽናትን ሁኔታና ችግሯን ተረድቷል። የአባቷን ሁኔታ አይቷል። እናቷን እንደዛ እንዳረገችባት ትዝታ ተረድቷል። ስለዚህ ከዚህ በኋላ ትዝታ እያለቀላት ነው እና ልጄ የለም፣ አታለልሽኝ አይደለም አላት። አታለልሽኝ አላት። እንዴት በእኔ ተጠቀምሽብኝ? የሰው እኔ ነኝ ጥፋተኛ አላት። የትዘታ አባት ባታምነኝ ጉዳይ አይደለም። አቶ ተስፋዬ በገንዘብ የተስማማ ነው ስላዘንኩልህ እንጂ ምንም ነገር። ትንሽ ጊዜ ፈልጋለሁ ይላታል። ለምን ይህን ጊዜ የፈለገ እንደሆነ ይመስላችኋል? ይህንን ወረቀት አሳልፎ ለነጽናት ለመስጠት አባትየው ውስጡ የተሰማው ይመስለዋልና። ከዛ ጽናት ደግሞ መንገድ ላይ እየሄደች ትዝታ ታገኘታለች። እባክሽ ከህይወት የውጭ ስታት፣ አሁን ደግሞ ከአንቺ ህይወት ምን አመጣኝ? እኔ እኮ አንቺን ትቼሻለሁ፣ ከህይወትሽ ወጥቻለሁ። እንደ አግዝሽ የምትፈልጊው ነገር ካለ ደግሞ በአግዝሽ፣ ጥሩ ነው ስታት፣ አልፈልግም አለቻት። ከዛ በኋላ ፍቅሩን እንግዲህ ከእሷ ጋር እያወራ ነበረ። አጋጣሚ ቴክስት አድርጎ ብሩን ሲያስተላልፍ ተደብቃ ስንት አካውንቷ ላይ ስንት ገንዘብ ላስተላልፍላት እያለ ፍቅሩ ሲናገር ትዝታ ተለጥፋ እያዳመጠች ነበር። ስለዚህ ፍቅሩን መከታተል አለብኝ ብላ እየተከታተለችው እያለች ከጽናት እናት ቤት ደርሳለች ማለት ነው። እሱም ደግሞ ገብቶ ሰላም ብሎ የጽናትን እናት እያዋራት እያለ እዛ ቤት እንግዲህ የጽናት እናት መኖሯን ካወቀች ትዝታ አሁንም ተንኮሏን ይዛ ትሄዳለች ማለት ነው። በፍጹም እሷ የምታርፍ እና የሚያመልጣት ነገር ያለ አይመስለኝም። አሁንም ድጋሚ ገብታ የጽናትን እናት እንዳትጎዳት ነው የሚያስፈራው ማለት ነው። እና አሁን ግን አንገትሽን ደፍተሽ ኑሪ፣ ቀና ቀና አትበይ፣ ከእኔ አትምጭብ ስትል ጽናት ትዝታ ስታስጠናቀቃት እሺ ነው ያለችው። በሽታ እያለች ነው ያለፈቻት። ለምን አሁን ከነሱ ምንም ነገር ልትዘላ አልቻለችም። ዙሪያውን ሁሉ ያለውን ነገሮች ሁሉ እየተከታተለች ደርሳ፣ ሆኖም ግን ገንዘቡና ሀብቱ ንብረቱ ያለው በናሆም ተሰፋየ እንዲሁም በባቢ እጅ እንደሆነ ከታወቀ ግን እንግዲህ ለጽናትና አባትና እናት ይመለስና የእሷም እንግዲህ የጽናትን እናት እንደዚህ አድርጋ በመድኃኒት ሺባር ጋር ማስቀመጧ ሁሉ ይታወቅባት ይሆናል ብዬ አስባለሁ። ጽናት ግን በዚህ ሰዓት በጣም የምታሳዝን ልጅ ሆናለች ማለት ነው። እሷ ግን ፍቅሩ ግን አውቆ መቼ ነው፣ አንቺና እኔ ከመቼ ወዲህ ነው ከመቼ ወዲህ ነው እንትን ያለችው አለ ማለት ነው። ግን የአባዬ አለው። ናሆም ተስፋዬ ለምንድን ነው ትዝታን ልታግዛት የፈለግከው? ሲለው እሷ በጣም የሞቀ ጥሩ ትዳር አላት፣ ግን ቤቱን በእሷ እንዲለጥቋት ስላሰቡ፣ እባክ ንብረቱን ወደ እኔ አድርግልኝ ስትለኝ ተባበርኳት። ለዛ ነው ታዲያ አባባ ምንም ነገር እንዳትገባ ለጽናት ሀብታቸውን እንመልስ። በሱ መጨረሻ ሊሆን አይችልም፣ ሲላት የምፈልገውን ገንዘብ ያክል ትጠይቃትና ትሰጥሃለች አለው። በፍጹም አይሆን በዚህ የመጣ ገንዘብ አባዬ ለእኛ ይጠቅማንም፣ እያለን አሁን እንግዲህ አባቶን እየለመነው ነው ያኔ ባቤ ማለት ነው ግን እንዳታለለቻቸው፣ ንብረቱን ሀብቱን እሷ እንዳፈራቸው አድርጋት ትዝታ እንደዋሸቻቸው የተገነዘቡበት በጣም የሚገርም ነው። ውድ ተመልካቾቼ፣ እንግዲህ ጽናት ደግሞ ከእሱ ጋራ አባትሽ እንዴት ነው? ደህና ነው ወያል ስጢቀት ምንም ለውጥ የለውም። የአባቴ ነገር ምን ነው? አልተኛሽም? እንደ ፊትሽ እኮ ባብጧል እያለ የጠይቃትን እንቅልፍ ጠፋ እኮ ትላለች። የሚያግዝሽ ሰው የለም አላት። የለም አለችው። ብቻዬን ነኝ አለች። ቁጭ ብለን እናውራ። ቁጭ አልልም ዛሬ እንኳ አባቴ ብቻዬን ነው። አባዬ ብቻው እንዲሆንብኝ አልፈልግም። ትንሽ ቢያንስ እንነጋገር አላት። እሺ አለችው። ግንም የምለው አለ። ስለ ትዝታ ልጠይቄ ነው አለ። እንደ እሱን ልጠይቅ እንደሆነ በምን አወክ አለች። የሁለታችንም ጥያቄ ስለሆነ አላት። እንዴት ነው የሁለታችንም ጥያቄ የሆነው? እንዴት ንቺ እንጀራ እናት ሆነች ብዬ አላት። እኔ በምን አውቃለሁ። እሱን አባዬ ሲመጣ ሆስፒታል ትጠይቀዋለህ አለችው። አታረሳሳኝ፣ እሷ የምታቅበት ቦታ ንገረኝ አለችው። እሱ ግን በፍጹም ሊነግራ ፈቃደኛ አይደለም። እን የአባቴ ጓደኛ ብቻ ልትሆን አትችልም። የሆነ ነገር ይኖራል። ለምን ደነገጥክ ግን አንተ? አይ ካየኋት ብዙ ጊዜ ስለሆነ ኔ ደነገጥኩት አለችው። ፅናት ለጓደኛዋ ስለ እናቷ ፍቅር ነገረቻት። እናቴ በጣም ጥሩ ደስታ ያለብኝ እና ፍቅር የምሰጠኝ ስትቀሰቅሰኝ፣ እንኳን ቀስ ብላ ስትቀሰቅሰኝ የምደሰትባት እናቴ ነበረች። እንዲሁም አንዳንድ ጊዜ እንኳ ትምህርት ቤት ነቅቼ እንዳልነቃ ሆኖ ነበር። ለምን ስትቀሰቅሰኝ የሚሰማኝ ስሜት ስለነበረኝ እና ያ ሁሉ ትዝታዬን አጥፍታብኛለ። የትዝታ ስትለው አይዞች፣ በቅርብ ቀን ይስተካከላል እያላት ነበር ማለት ነው እና ልጋብዝሽ ቢላት አሁን ይቅርብኝ፣ ሌላ ጊዜ ምሳም ልጋብዝሽ አልበላሽን ቢላት ብቅርብኝ አልበላም እያለችው፣ እንግዲህ አይዞሽ ትንሽ አርፈሽ ሂጂ ሲላት አባዬ ጋ ነው የሚሄደው አለችውና ጽናት ተሰናበተች። ባይሆን ሸኘኝ አለችውና እየሸኛት እንግዲህ አደረሳት ማለት ነው። እንግዲህ ይሄን ነገር አንቺና እኔ የተገናኘነው ለጥሩ ነገር ነው ማለት ነው እያለ እያሰበላት ይገኛል። ስለዚህ አሁን የትዝታ ጉዳይ እያለቀ ቢሆንም ሆኖም ግን ትዝታ የማትደርስበት ነገር የለምና ዛሬም እንግዲህ ፍቅሩን እየነቃችበት ትገኛለች። ፍቅሩ ቴክስት ሲያስገባ ገንዘቡን ምን ያህል ገንዘብ ላስገባ እያለ ሲነጋገር ሰምታለች ማለት ነው። እንዲሁም ደግሞ ተከታትላው የጽናት እናት ያለችበት ቦታ ድረስ ሄዳ ይቺ ሴት ማናት? ማነች? ጽናትን እየረዳቻት ያለችው ሴት ማወቅ አለብኝ እያለች እንግዲህ እዛ ድረስ ገብታ ሁሉን ነገር አጣርታ እንግዲህ የዛሬው በዚህ ተጠናቋል። ውድ ተመልካቾች የቀጣይ ምን ይመጣል የሚለውን አብረን እንከታተላለን። ስትከታተሉኝ ስለነበረ ከልብ አመሰግናለሁኝ። ላይክሸር እያደረጋችው አበረታቱኝ። አሰላሙ አሌይኩም ወረህመቱላ አበረካቱ